አባይ ግድብ አሁንም ታሪክ ሰራ። ከወደ ግድቡ አዲስ የተሰማ ታላቅ የምስራች። ገና ግንባታው ሙሉ ለሙሉ ተገንብቶ ሳይጠናቀቅ ብሔራዊ ኩራታችን የሆነው ታላቁ ህዳሴ ግድባችን ለሀገራችን በብዙ ዘርፍ ትልልቅ በረከቶችን እያስገኘ የኢትዮጵያን ጠላቶች ማሳፈሩን አሁንም እንደቀጠለ ይገኛል። ግድቡ ከሞላ ጎደል ተጠናቆ አባይ ግድብ ነፍስ ዘርቷል። አካባቢውም ቢሆን የማይታመን አስደማሚ ገጽታን ተላብሷል። ይህ ገና ከጅምሩ ኢትዮጵያን በቢሊዮን ዶላሮች እያንበሸበሻት የሚገኘው ግድባችን የዓለም ህዝብ አይኑን እኛ ላይ እንዲጥል አድርጓል። መላው አፍሪካውያን ማለት ይቻላል በግድቡ ኃይል ማምረት መጀመር ምክንያት አዲስ አበባ በመመላለስ ላይ ይገኛሉ። በዚህም ኢትዮጵያ የአፍሪካ የብርሃን ማማ ሆናለች። ግድቡ ፍጻሜ ላይ በመገኘቱ ምክንያት አሁንም ስለ ግድቡ ከቦታው አዳዲስ መረጃዎች በመውጣት ላይ ይገኛሉ። ታዲያም ከሰሞኑም ከቦታው ታላቅ የምስራች መረጃ በመሰማቱ ይህን አስደሳች መረጃ የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት እንድጀርሶት ቻናላችሁን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ወዳጁ ያን። ወደ መረጃው እናሸጋለን። ከሰሞኑ ከወደ ህዳሴ ግድቡ ዙሪያ አንድ ታላቅ የምስራች መረጃ ተሰምቷል። ይህም በታላቁ ህዳሴ ግድብ ከተመረተ አሳ አንድ ነጥብ አራት ቢሊዮን ብር በላይ ገቢ መገኘቱ የተገለጸው። በታላቁ የኢትዮጵያ ህዳሴ ግድብ ከተመረተ አሳ አንድ ነጥብ አራት ቢሊዮን ብር በላይ ገቢ መገኘቱን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታውቋል። በክልሉ በ2017 በጀት አመት 8 ወራት 3700 ቶን አሳ የተመረተ ሲሆን ከተመረተው አሳ 95 በመቶ የሚሆነው ከአባይ ግድብ የተገኘ መሆኑም ነው የተነገረው። ከህዳሴ ግድብም በቀን በአማካኝ 14644 ኪሎግራም የአሳ ምርት የተገኘ መሆኑም ነው ይፋ የተደረገው። በክልሉ አንድ ኪሎ ግራም አሳ 400 ብር እየተሸጠ የሚገኝ ሲሆን የአሳ ምርት ከክልሉም አልፎ ወደ አዲስ አበባ እና ሌሎች የክልል ከተሞች እየተላከ መሆኑም ተነግሯል። በአባይ ግድብ አሳ የሚያጠምዱ 64 ማህበራት የተደራጁ ሲሆን ወደ ስራ የገቡት 22 ማህበራት ብቻ ናቸው። በዚህም ከአባይ ግድብ የሚገኘውን የአሳ ምርት ለማሳደግ የዘመናዊ ግብዓት አቅርቦትን ለማሟላትና ና የተደራጁ ማህበራት ወደ ስራ እንዲገቡ እየተደረገ መሆኑም ተነግሯል። ከዚህም በፊት በዓመት ከ1200 ቱን ያልበለጠ አሳ ሲመረት እንደነበረም ተነግሯል። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ 17% ለሀገራችን የኃይል አቅርቦት አስተዋጽኦ በማድረግ ላይ የሚገኝ ሲሆን በዚህም 20522 ጊጋዋት በሰዓት ኤሌክትሪክ በማምረት በአጠቃላይ 20 ቢሊዮን ብር መገኘት መቻሉም ይታወቃል። ከነዚህ ሽያጮች መካከልም 140 ሚሊዮን ዶላር የሚሆነው ገቢ ወደ ውጭ ከተላከው የኤሌክትሪክ ሽያጮች የተገኘ መሆኑም ነው የተነገረው። የግድቡ ውሃ ማስተንፈሻ በሮችም ተከፍተው ተጨማሪ 2800 ሜትር ኪቢክ ውሃ በሰከንድ ማፍሰስ ጀምረዋል። በዚህም አሁን ቅርብ ጊዜ ግንባታ ሙሉ ለሙሉ የሚጠናቀቀው ህዳሴ ግድባችን ሙሉ ለሙሉ ኃይል ማመንጫ ሲጀምር 300 ሚሊዮን ዶላር ከኤሌክትሪክ ሽያጭ የማስገኘት አቅም እንደሚኖረውም ተነግሮለታል። ግድቡ ከባለፈው ዓመት ጀምሮ ኃይል እያመረተ ወደ ውጭ እየላከ መሆኑም ሲዘገብ መቆየቱ ይታወሳል። በዚህ መሰረትም በቅርብ ግድቡ ወደ ታንዛኒያ ኤሌክትሪክ ኃይል እንደሚያቀርብም የተነገረ ሲሆን አሁን ላይም ለጅቡቲ ለሱዳንና ለኬንያ የኤሌክትሪክ ኃይል እያቀረበ ይገኛል። አሁን ላይ ይህ የአህጉራችን ግዙፍ ግድብ የመጨረሻው የውሃ ሙሌት እየተደረገለት በመሆኑ የግድቡ ስፍራ እጅግ የሚያስደምም ገጽታን ተላብሰዋል። ግድቡ የተሻለ ውሃ መያዙና ሶስተኛና አራተኛው ታርባይኖች በሙሉ አቅማቸው ኃይል እንዲያመነጩ መደረጉ መልካም ጅማሮ ሲሆን ባለፉት 12 ወራት በአጠቃላይ ከመነጨው የ16900 ጊጋዋት ኤሌክትሪክ ኃይል ውስጥ ታላቁ የኢትዮጵያ ህዳሴ ግድብ የ17 በመቶ ድርሻ አለው። በተጨማሪም ይህ ገና ግንባታው ሙሉ ለሙሉ ሳይጠናቀቅ ለሀገራችን አስደማሚ በረከቶችን ይዞ እየመጣ የሚገኘው ብሔራዊ ኩራታችን ታላቁ የህዳሴ ግድብ የሀገራችንን የኢነርጂ አቅም በከፍተኛ ደረጃ በማሳደግ የዓለማችንን ግዙፍ የቢትኮይን ማይኒንግ ኢንቨስተሮችን ትኩረት በመሳብ ለሀገራችን ከፍተኛ መጠን ያለው ዶላር ማስገኘት ላይ ይገኛል። በዚህም ታላቁ የህዳሴ ግድባችን የሚያመነጨው ከፍተኛውን የሃይድሮኤሌክትሪክ ኃይል እንደ ቢት ፉፉ በሆንግ ኮንግ መቀመጫውን ያደረገ ያሉ የአለማችን ግዙፍ የቢትኮይን ማይኒንግ ኩባንያዎችን ትኩረት ስቦ በከፍተኛ ሁኔታ በኢትዮጵያ ውስጥ ኢንቨስት እንዲያደርጉና ሀገራችንም ከፍተኛ መጠን ያለውን ዶላር ወደ ካዝናው እንድታስገባ እየተደረገም ይገኛል። በመሆኑም ታዲያ እነዚህ ዓለማችን ግዙፍ የቢትኮይን ካምፓኒዎች ወደ ሀገራችን መግባታቸው ለኢትዮጵያ አጠቃላይ የሀገር ውስጥ ትምህርት እስከ አራት ቢሊዮን ዶላር የሚያበረክት እንደሆነና ከዚህም የሚገኘውን ከፍተኛ መጠን ያለውን ዶላር ለሀገራችን የልማት ፕሮጀክቶችና ለቴክኖሎጂ ዘርፍ ስራ የገንዘብ ድጋፍ እንደሚውልም ተነግሯል። ከዚህ ጋር በተያያዘም ከታላቁ የህዳሴ ግድብ የሚመነጨው መጠን ሰፊ የሃይድሮኤሌክትሪክ ኃይል ሀገራችን ኢትዮጵያን በአፍሪካ የቢትኮይን ማድን ዘርፍ ቀዳሚ እንደሚያደርጋትና ሌሎችም በኃይል ለበለጸጉ ሀገራት ትልቅ ምሳሌ እንደሚያደርጋትም ነው የሚነገረው። በመሆኑም ታዲያ አፍሪካን ጨምሮ የዓለም ሀገራት ወደ ኢትዮጵያ እንዲመጡ ያደረጋቸው ይህ በመጠናቀቅ ላይ ያለው የህዳሴው ግድብ አካሄድ ሲሆን ኢትዮጵያ የህዳሴው ግድብ የሚያመነጨውን ኃይል እስከ ደቡብ አፍሪካ ድረስ ለመሸጥ ዝግጅቷን አጠናቃለች። ግድቡ በአጠቃላይ ከሚያመነጨው መካከል 200 የሚሆነው ሜጋዋት ለውጭ ሽያጭ የሚቀርብ ይሆናል የተባለ ሲሆን ይህ በመሆኑ ደግሞ ኢትዮጵያ ሀገራችን ከነዚህ ሀገራት በአመት ከሶስት መቶ ሚሊዮን ዶላር በላይ ገቢ እንደምታገኝም ነው የተነገረው። በዚህም ታዲያ ሌሎች በኢትዮጵያ ከሚገኙ ኃይል ማመንጫዎች ጋር ተደምሮ ለጎረቤት ሀገራት ኢትዮጵያ እስከ 7000 ሜጋዋት የሚያመነጭ ኃይል ለመሸጥ እድል አላት። በዚህ መሰረት ይህ ኤሌክትሪክ ምስራቅ አፍሪካን ከደቡብ አፍሪካ ጋር ካገናኘ የግብፅ የበላይነት ያበቃለታል። መላው የአፍሪካ ሀገሮች ብርሃናቸውን ከኢትዮጵያ ሀገራችን ይለኩሳሉ። ይህ ታላቁ ግድባችን ሱዳን፣ ኬንያና ጅቡቲ ላይ ዶላር ለሀገሩ እየቆጠረ ሲሆን ይህ እስከ ደቡብ አፍሪካ የሚዘልቀው የኃይል መስመር አሁን ላይ ታንዛኒያ ደርሰዋል። ሶማሊላንድ፣ ኡጋንዳ እና ደቡብ ሱዳን ደግሞ ከኢትዮጵያ ኃይል ለመግዛት ሰነድ ተፈራርሞ በተስፋ በመጠባበቅ ላይ ይገኛሉ። በዚህም ታዲያ ኢትዮጵያ የአፍሪካ ብርሃን ለመሆን በጉባ ላይ የጀመረችው ስራ ወደ ማገባደጃው እየተቃረበ ይገኛል። መላው አፍሪካውያን ማለት ይቻላል ኢትዮጵያ ላይ አይናቸውን ተክለዋል። እሷን የሚፈልጉ ደግሞ አሁን ላይ በመዲናችን አዲስ አበባ ሰፍረዋል። አሁን ላይ ግድቡ ነፍስ ዘርቶ ኃይል በማመንጨት ላይ ሲሆን ሐይቁም እጅግ በጣም በሚባል መልኩ አስደማሚና ማራኪ ሆኗል። በዚህም ትልልቅ አሳዎችም እየተጠመዱበት ሲሆን አባይ ግድብ ህይወት ዘርቷል። የተለያየ አጓጊ ከለር ያላቸው ወፎች ሐይቁን እየዋኙት ይገኛሉ። በዚህም ቦታው የራሱን አዲስ ማራኪ ስነ ምህዳር ፈጥሯል። ኢትዮጵያ ሀገራችን አሁን ላይ የህዳሴ ግድቡን እንደጀመረችው እየጨረሰችው ሲሆን በዚህም ጠላቶቿ ግብፅና ሱዳን ተስፋ ከቆረጡ ሰነባብተዋል። እንደሚታወሰውም ኢትዮጵያ ባለፈው ዓመት ከጅቡቲ ብቻ 66.4 ሚሊዮን ዶላር ገደማ የኤሌክትሪክ ሽያጭ ማግኘቷ የሚታወስ ሲሆን 29.3 ሚሊዮን ዶላሩ ከሱዳን ጎረቤት ሀገር የተገኘና 37.1 ሚሊዮን ዶላሩ ደግሞ ከጅቡቲ የተገኘ መሆኑም ተነግሯል። ይህም ደግሞ በምንዛሬ እጥረት ለዘመናት ሲነሳ ሲወድቅ ለቆየው ለኢትዮጵያ ኢኮኖሚ ትልቅ አስተዋጽኦ የሚያበረክት መሆኑም አይዘነጋም። በነገራችን ላይ ግብጽ በዋናነት በግድባችን ጉዳይ ያዙኝ ልቀቁኝ ስትል የነበረው ይሄንን የኢትዮጵያን ማደግ ቀድማ ስለምታውቀው ነው። ኢትዮጵያ አባይን ገንብታ ስትጨርስ ከአባይ ብቻ የምታገኘው ገቢ በኢኮኖሚ ከምስራቅ አፍሪካ ብቻም ሳይሆን የአፍሪካም ሌላ ሀያል ሀገር እንድትሆን የሚያደርጋት ነው። አሁን ላይም በርካታ የአፍሪካ ሀገራት ከኛም በላይ ማለት ይቻላል የግድቡን ሙሌት በጉጉት በመጠባበቅ ላይ ይገኛሉ። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበት ና ስለዚህ ገና ሳይጠ ጠናቀቅ ለሀገራችን ከፍተኛ ገቢን እያስገኘ ስለሚገኘው ታላቁ ሀብታችን በቂ መረጃ እንዳገኛችሁ እናምናለን። የዛሬውን በዚህ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።